ኦፍ ፍቅርዬ ዛሬ በጣም ነው የምታሳዝነው። በእውነት አንገቷን ደፍታ አልቅሳ ማየት ማየት ማለት እኔ እንጃ እንዴት ልበላችሁ፣ አንጀቴም አይችልም ምክንያቱም ያለፈችበትን፣ የመጣችበትን እያንዳንዱ እርምጃዋን፣ እያንዳንዱ እንቅስቃሴዋን፣ እያንዳንዱ ኑሯን፣ ህይወቷን ስለማቅ ታሳዝነኛል። ለእሷ የምመኝላት ነገር ከፍታ ላይ ቁጭ ብላ በጣም ደስተኛ የምትሆነው እኔ እንጃ አላውቅም ንግስት ሆና መኖር ያለባት ልጅ ናት ብዬ ማስባት ሴት ነችና። ዛሬ እንዲ ያሉ አንገቷን ደፍታ ሳያት ብቸኝነት ተሰምቷት ወድ ብቷት ሳይ አልዋሻችሁም በጣም ነው ያሳዘነችኝና ከባድ ነገር ተፈጥሯል። ትናንትና የተፈጠረውን ነገር አይታችኋል ሁላችሁም። እንግዲህ ፉፉ በሚያስደነግጥ ሁኔታ ተመልካችንም ፍቅርንም ፉፉ ቡሪክንም በጣም በሚያስደንቅ በሚያስደነግጥ ሁኔታ እንግዲህ ከፈቲ ጋር ቤት ተከራይተው አንድ ቤት ሊኖሩ እንደሆነ እንግዲህ ቤቱን አይታችሁት ከሆነ በጣም ጠባብዬ ትንሽዬ ክፍል ነች። ና ይህን ነገር ስታይ ፍቅር በጣም ተጎድታ ነበረ። ያው እንደተለያዩ ምናምን ያው ሁላቸውም አብስረዋል ተናግረዋል። ምናምን ነገር ግን ድንገት ደግሞ ጓደኛዬ ነው የምትለው ሰው የምታምነው ሰው ምንም ነገር ይደብቀኛል ብላ ማታስበው ሰው ምንም ነገር ደብቀው ማታቅ ልጅ እንግዲህ በድንገት ይህን ያህል ቤት ተከራይቶ በዛ ላይ ደግሞ አብራው አጠገቡ ያለችው ፈት መሆኗ ደግሞ በጣም እንዳሳዘናት እንዳስከፋት በጣም ደንግጣ በቃ እውነታው ማወቅ ፈልጋ፣ በቃ ፉፉ ደግሞ በጣም ተናዶ ነው ከቤት ያባረራቸውና በዚህ ምክንያት እንግዲህ ቡሪክም ተናዶ ወጦ ሄዶ ነበረ ማለት ነው እና ዛሬ እንግዲህ ድጋሚ ቡሪክና ፍቅር ተገናኝተዋል። ፍቅር የወዷኔ ውስጧን ያለውን ነገር የሚሰማትን ነገር ሁሉ ተናግራ በጣም እንባ እየተናነቃት ነው የተናገረችውና ታዛዘናለች በአጭሩ ማለት ነውና ቡሪክ ዛሬ ይዞት የመጣው አንድ ሀሳብ አለ። ከፍቅር ጋር የመኖር ሀሳብ ነው ይዞ የመጣው ማለት ነው እንደኔ እንደኔ እንግዲህ ለፍቅር የሚሆናት ለፍቅር የሚስማማት ለፍቅር የሚመቻት ብዬ የማስበውን ነገር የራሴን ሀሳብ እሰጣለሁ። ከዚህ በፊትም በደንብ ብዙ ሀሳብ ሰጥቻቃለሁ፣ በነገራችን ላይ ስለ ፍቅር ማለት ነውና ፍቅር ብቻዋን መኖር ትችላለች። በራሷ ህይወትን መመስረት ትችላለች። በራሷ ህይወቷን መምራት ትችላለች። ከሰው መራቅ አለባት ብዬ ተናግሬ ነበረ። የሆነ ጊዜ ካስታወሳችሁ፣ ቡሪክ ፍቅርና ፉፉ የሆነ ነገር ተጣልተው ነበር፣ ተጨቃጭቀው ነበርና ቡሪክ ደግሞ መጦ እኔ ያለውልሽ ምንም እንዳትሆኝ በቃ፣ ከጠገብሽ ከጎንሽ አለውልሽ ብሎ መጦ ሲናገራት ነበር። እኔ ደግሞ አይሆንም፣ ፉፉ ያልሆናት ቡሪክ ሊሆናት አይችልም። ስለዚህ ተዋት በቃ የራሷን ህይወት ትኑር የራሷን ኑሮ ትኑር፣ ብዬ እኔ ሀሳብ ሰጥቼው የነበረና በቃ አሁንም የተፈጠረው ነገር እሱ ነው። እንግዲህ ፉፉ ከፈቲ ጋ ነው ያለው። ፍቅር ደግሞ እንግዲህ እሱን አምና ነበር አዲስ አበባ ድረስ የመጣችው። ከሱ ጋር ጥሩ ነገር አሳልፈዋል፣ ጥሩ ጊዜ ሄደው ነበረ። ግን ደግሞ በድንገት እንደዚህ ተቃይሮባት ስታየው በጣም ነው የደነገጠችው። በእርግጥ የራሱን ህይወት መስርቶ እንዲኖር የራሱን ህይወት እንዲያስተካክል ምናምን ፈቅዳ አለታለች ወይም ደግሞ ደስተኛ ነች፣ በሱ ደስታ ትደሰታለች። ግን ደግሞ መዋሸቱ መደበቁ ፍቅርን በጣም በጣም ጎድቷታል ማለት ነው እና ቡሪክ ደግሞ ዛሬ መጥቶ እንግዲህ ፍቅርዬ ትምህርቷን በስርዓት መማር አለባት ህይወቷን በስነስርዓት መኖር አለባትና እንደዛ እንዲሆን ደግሞ ከጠገቧ ሰው ያስፈልጋታል። ባዶ ቤት ውስጥ በጣም ከባድ ጊዜ እያሳለፈች ነው። ስለዚህ እኔ ለዛ ሁሉ አስፈልጋታለው፣ ጓደኛዋ ነኝና በችግሯ በከፋት ባዘነች ጊዜ ከጠገቧ መሆን አለብኝ ብሎ ነው የመጣውና ና ወይ ሻንጣዬን ይዤ ልምጣ ወይ ደግሞ አንቺ እኔ ቤት ነኝ ነው እያላት የሚገኘው። ና እንደኔ እንደኔ ፍቅር ከዚህ በፊት ብቻዋን የኖረችው ኖሮ ነው። በእርግጥ ከባድ ነው። ብዙ ነገሮችን አስባ መጣ ያሰበችው ነገር ሁሉ ብትንትን ሲልባት ምናምን ከፉፎ ጋር እስከ መጨረሻው ሲለያዩ አብረው እንደማይቀጥሉ ስታውቅ ስትረዳ ትጎዳለች ሴት ልጅ ናት ግን ደግሞ እች ልጅ አንዴ ከእናቷ ቤት ወጣለች በፊትም በራሷ መኖር የምትችል ጀግና ሴት ናትና የእሷን እንባ የእሷን ለቅሶ ማየት አንፈልግም በራሷ ተስተካክላ ጥሩ ህይወት ይዛ በራሷ ቆማ ያለምንም መገዛ ያለምንም እርዳታ ከፈጣሪ በታች ብቻዋን ጥሩ ነገር ሰርታ ተለውጣ ለማየት ነው እኔ የምፈልገው ማለት ነው። አሁን ብሪክ አብሬሽ ልኑር ምናምን እያለ እያስጨነቃት ነው የሚገኘው። ስለዚህ ይቅርባት ነው የምለው። ብሪክ እንደ ጓደኛ ተጨንቀ ስሜቷን ተረድታት፣ በአይን ብቻ በማየት እንግዲህ የሆነ ነገር ተሰምቷታል። ፈቲና ቡሪክ ፉፉጋዊ በተፈጠረው መሀል የተሰማት ነገር አለ ብላ አዝነላት፣ አስበላት፣ ታብራት ለመሆን ችግሯን ለመካፈል ምናም ፈቃደኛ ሆነ እሷን ስለጠየካት እናመሰግናለን። ግን ደግሞ ትርፉ አሁን አንተ አብርሃት ብትኖር አንድ ቤት ቤት ብትኖር ከተለማመደች በኋላ አንተ የሚሆነ ጊዜ ተቀይረባት ነበር፣ ካስታወስክ በጣም ተቀይረባት ነበር። ና በቃ፣ ያልጠበቀችው ነገር አወራር ሁሉ በጣም ሁሉ ነገር ተቀይሮ ተጎድተ ነበር። ያን የራሱ ባሳያት ነገር ና እቺ ልጅ ያም የሄደም የመጣም ሰው ሊጎዳት አይገባም። ና የራሷን ህይወት በራሷ መንገድ ታስተካከል ብዬ ነው የማስበው። ና አንተ አሁን ሻንጣን ይዘህ መጣህም እሷም ሻንጣዋን ይዛ አንተ ጋር መጣች፣ ትላመዳላችሁ፣ ነገ መሄድ አይቀርም አንተ የሰው ሰው ነህ፣ የእሷ ሰው አይደለም ልትሆንም አትችልም። ምክንያቱም መሀላችሁ ያለ ሃይማኖት የሚባል ትልቅ ድልድይ አለ። በዛ ላይ ደግሞ ታውቃለ ጓደኛ ፍቅረኛዋ ነበር። ስለዚህ ምንም ነገር ልታደረግ ስለማትችል እች ልጅ በድንገት ወይ ከአንተ ፍቅር ቢይዛት ወይ አንተ ከእሷ ፍቅር ብትይዝ ሌላ ህይወቷን ሲኦል ነው የምታደርግባት። ወይ ደግሞ አንተ ነጋ አብራት ላታዛልቃት ነገር ቢያንስ በሁለት ቀን አንዴ በሶስት ቀን አንዴ በሳምንት አንዴም ሊሆን ይችላል። ተደዋውለህ በስልክ ያለችበትን ሁኔታ አይዞሽ መባባሉ የተሻለ ነው ብዬ ነው ማስበው እንጂ አንድ ቤት ጠቅልለ ገብተህ ይሄ ምንም መፍትሄ ሊሆን አይችልም። ወይም ደግሞ ጥሩ ነው ብዬም አላስብም። እንደኔ ማለት ነው። ከተሳሳትኩ የተመልካቾቼ አርሙኝ። ፍቅርዬ አይገባትም። የመጣ የሄደ ሁሉ በየጊዜው እየመጣ እየሄደ ሲፈልጉ ይመጣሉ፣ ሲፈልጉ ይሄዳሉ። እነሱ በፈለጉት ሰዓት ይመጣሉ፣ በፈለጉት ሰዓት ይሄዳሉና ያ ነገር ደግሞ ለፍቅር ትልቁ ቁስል ህመሙን ባት እያለፈ ነው የሚገኘው። እና ይሄ መሆን የለበትም ፍቅርዬ የራሷን ህይወት መስረት መንገድ ትጀምር፣ የራሷን በራሷ ትቋቋም፣ በራሷ ትነሳ፣ በራሷ በቃ ጠንካራ ጀግና ሴት ትሆን። ለቅሷንም በዋን ማየት አንፈልግም፣ እኛ ተመልካቾች አለንላት። ስራዋን ትስራ፣ ከፈለገችው ሰው ጋር ካገኘች ሰው ጋር ስራዋን ሰርታ ቤቷ መጣ ጥናቷን እያጠናች ትምህርቷን በሰፊው በትኩረት ተምራ ተመርቃ ደግሞ በቅርቡ ለማየት ያብቃን። ደግሞ ትመረቃለች፣ በጣም ጀግና የሆነች ሴት ናትና፣ አሁን አንተ ቡሪክ እሷ ጋር መሆንህ ወይ ደግሞ እሷ አንተ ጋር መምጣቷ ምንም ጥሩ ነገር ነው ብዬ አላስብም። ጥሩ ነገር ነው ያሰብከው፣ በጣም መልካም ልብ ነው ያለ፣ ቀና አስተሳሰብ ነው ያለ። ያለውን ነገር አንደርስታ እንዳደርገ እሷ ጋር ለመሆን ማሰብህ ምናም መወሰን ጥሩ ነው፣ ግን ደግሞ ፍቅር በዚህ ሰዓት አይዞች በላት፣ ችግር የለውም፣ በዋን መጥረግ ማዋበል አለልሽ ማለት እንደ ሰው ጥልቅ ነገር ነው ግን ነገ አብራት ቆይተ ለማትዘልቀው ነገር ድጋሚ ደግሞ ልቧ ከሚሰበር ከሚጎዳ አሁን ላይ የራሴ የምትለው ሰው ምናልባትም በዚሁ አጋጣሚ ሊመጣ ይችላል ና ያንን ሰው መጠበቅ አለባት? ወይ ደግሞ በራሷ መስራት አለባት፣ በራሷ መውጣት ቤት ማንም ሊነካት አይችልም። ማንም ሰው ከዚህ ቤት ሆነች እንደዛ ሆነች፣ ትልቅ ቤት ነው በእርግጥ ያለችበት። ሰው አልባ ቤት ከንቱ ነው የእውነት። በጣም ነው የሚያስጠላችሁ የሚደብራችሁ። ሰፊ ቤት ብትኖሩ ሀብታም ብትሆኑ ምናምን ሰው የሚያወራችሁ ሰው የሚጨነቅላችሁ የሚያስብላችሁ፣ ሰው የት ወጣ የት ወጣች የት ገባ ብሎ የሚጨነቅላችሁ ሰው ከሌለ በጣም አሰልችና አስጠሊታ ነው የሚሆነው ህይወት ራሱ ግን ደግሞ ምንድን ነው ልል የምችለው? በቃ በራሷ ህይወቱን ትመስረት ነው ምለው። በራሷ ህይወቷን ታቋቁም። ካለችበት ድብር ካለችበት ጭንቀት ፉፉን እንዳጣችው መቶ ፐርሰንት ብቻዋን ለራሷ ጊዜ ወስዳ ሙሉ በሙሉ አምናበት ወደ ራሷ መመለስ አለባት ብዬ ነው እማምነው። እንደኔ ከተሳሳትኩኝ አርሙኝ። ተመልካቾችስ እንዴት ትላላችሁ? ፉፉ ሄዷል እንደምታዩት ከፈቴ ጋር ቤት ተከራይቷል ፍቅር ደግሞ ይህንን ነገር ቢያስከፋትም ብታዝንም መደበቁ መዋሸቱ ግን ደግሞ መልካሙን ነገር እመኛለሁ ብላ ፈቅዳለታለች ማለት ነውና ቡሪክ ፍቅር ጋር መምጣት አለበት ብላችሁ ታስባላችሁ ወይስ ደግሞ ፍቅር በራሷ ነገሮችን ፈትታ በራሷ ያለባት ችግሮች ሁሉ ወጣ ጀግና ሴት መሆኗን ጠንካራ ሴት መሆኗን እምባዋን አብሳ ጠርጋ ቀና ብላ መሄድ ነው የምትፈልጉት? እስኪ በኮሜንት ከሁለት አንዱ መርጣችሁ አሳዩኝ። እኔ ይህንን ነው ምለው፣ ማንም ሰው በዚህ ሰዓት በተለይ ቡሪክ አለው ልጅ ምናምን ብሎ ቤቷ መግባት የለበትም ብዬ አላስብም። ምንም በዚህ ሰዓት የባሰን ህመሟን ነው የሚያባብስባት እንጂ ምንም የሚጠቅማት ነገር አለ ብዬ አላስብም። እንደ ጓደኛ እየደወለ በስልክ መጠየቅ ይችላል። አንዳንዴ እየመጣ ቀን ላይ ሰላም ብሏት አውሮቷት ምናምን መሄድ ይችላል እንጂ ከዛው ውጭ አብረን እንኑር አንድ ቤት እሳትና ጭድ አይሆን የማይሆን ነገር ነው። ከፉፉ ጋርም ኑር አይተዋለች እና ፉፉም ሄዷል። ስለዚህ አንተም ነገ መሄድ ስለማይቀር ለፍቅር የሚመቻት ወይም ደግሞ ጥሩ ነገሩ ብዬ ማስብ በራሷ ጠንካራ ሴት ሆና ሌላ አዲስ ህይወት አዲስ ምዕራፍ ብትጀምር ነው ብዬ ነው ማስበው። እናንተና ሰባስሌት አሳውቁኝ በኮሜንት ግን፣ ፍቅር ዛሬም በዋን ሳየው በጣም ነው ያዘንኩት። የእውነት ልቤ በጣም ነው የተሸበረብኝ፣ በጣም ነው የደነገጥኩት። ብቻ ፍቅር እያይዞሽ ጠንካራ ሴት ሆኜ ጀግና ሴት ሆኜ አንቺ ብዙ መከራን ብዙ መንገድሽ ሁሉ በቃ ብዙ መሰናክሎች የበዙበት ነበሩ እዚ ደረሽ ያደረሰሽ አምላክ ደግሞ ጥሎ አይጥልሽምና በራስሽ ጠንካራሆንሽ ጀግናውንሽ ቆመሽ ለመታየት ሞክሪ። አንገትሽ እንዳትደፊ፣ እንባሽን ማየት አንፈልግም ለማለት እወዳለሁ። ሰላም ቆዩልኝ።